ቪዲዮ ስሪልኝ፣ ይ ማ ቃሌ ነው። የምስጋና ቪዲዮ እሰራለሁ ማሬ፣ እንደው በዛው ቮት እንዲደረግ እናገራለው። ምስጋናችን እኔ የሀቢብ ቤተሰቦች ምስጋናችን በአፍ ብቻ አይደለም፣ በተግባር ቮት በማድረግ ነው ምስጋናችንን መግለጽ የምንፈልገው። ስለዚህ ሁላችንም ይኛ ፋሚሊዎች እና ለትራንስፖርት ብቻ ነው የከፈልሽው፣ ለህክምና አልከፈልሽም፣ በነፃ ነው ህክምና። ይገረምንም እርግጠኛ መሆን ስለምፈልግ ነው ቪዲዮ ስናገረው ነገር መሆን ስለምፈልግ በነፃ ምንም ሳትከፍ ለልጅሽ ኦፕሬሽን አደረገልሽ ዶክተር አቤል። እሺ ለሰሚራ ዱአ አድርጉላት። እሺ ሰሚራዬ ዬ አላህ አፍያ ያድርግሽ። የእኔ እናት ሰሚራ ከአሜሪካ ሀያ ነገ ነው ቀዶ ጥገና የምታደርገው ነገ ነው። ዱአ አድርጉላት። አላህ አፍያ ያድርጋት። እሷም ቀዶ ጥገና በሰላም አጠናቅቃ በሰላም ወጥቻለሁ እንደምትለን ተስፋ እናደርጋለን። እና ሀያትዬ ቪዲዮ ለዶክተር አብይም የምስጋና ቪዲዮ እሰራለሁ ለአንቺም ደግሞ ቪዲዮ ሰርቼ ቀን ቀጠሮ ይዤ እናግዝሻለን። አይዞሽ እናቴ እሺ አንቺ ጀግና እናት ነሽ። ለብዙ እናቶች ምሳሌ የምትሆኚ ባጃጅ እየሰራሽ ልጅሽን ይዘን የምታሳድጊ ጀግና ጀግና ጀግና እናት ነሽ። አፉ ሲቃፍጥ አባቴ እንዲህ ማውራት አቁቶት ነው። እሺ የኔ ጨዋ የኔ ጨዋ ጎበዝ እናትክን ስለማታስቸግራት እናትክን በጣም ስለምትወዳት ጥሩ ልጅ ስለሆንክ እናመሰግናለን። እሺ ድግ በል አባቴ ይወድሃለው። እሺ እኔ ጌታ ፈጣሪው ደግግ ድግ በልቻው ሀያትዬ የምር እኔ እንደ ዶክተር አብይ አይነት ወጣት ሆኖ እንደዚህ አይነት በጣም መልካም ሰው አይቻለቅ። በነፃ አምስት ሰዓት ክፍል ነው ልጇን ኦፕሬሽን ያደረገላት። ምንድን ነው ብልጽግና የምትሉ ሰዎች ፓርቲውን፣ ያ ዶንት ኤክስፕሌን ቱ ደም ዋይ ዩ ኤክስፕሌኒንግ ሁ አር ዘይ ቱ ኤክስፕሌን። የምስጋና ቪዲዮ መስራቱ እንዳረሰ ኖት እያያዝኩ ነው። ይሄ አይዝም ሁሉ ነገር እንደዚህ ተጽፎ ይኸው፣ ለዶክተር አብይ የምስጋና ቪዲዮ ስል ብዬ ኖት ይዣለሁ። ሁሉ ነገር እንዲፅፌ እዚህ ጋር ፔስት ካላረኩትኝ በፍጹም አላስታወስ ሳየው ነው። በጣም ፍላሽ ስለሆነ ወረቀቱን ሳየው ነው ትዝ የሚለኝና ማድረግ ያለብኝ ማደርገው ለእያንዳንዱ ችግር መፍትሄ ያለኝ ያያችሁ። የታለች ማነበ? በአስቴር በሚል ስም ነበር የመጣችው። ቅድም ኢንቫይት አድርጓት። ፕሊስ ጋይስ እናንተ ኢንስትግራም የሀምሳ ሺ እንዲሞላ አልፈለጋችሁ። በጣም ብዙ ምቀኝ አለብኝ ግን እኔ ወይኔ ወይኔ ወይኔ ወይኔ ብዙ ምቀኝ አለብኝ ግን ምቀኛ ያሳድጋል። ጥሩ ነው። አናደርግም። በነጽ ፎሎ ሳናረግሽ አታበይም ምናምን እኔ እኮ ለታመመ ሰው መታከሚያ ለመስጠት ፎሎ አርጉኝ አላልኩ። ያልኩትን ሀምሳ ሺህ ስገባ የደስደስ ሀምሳ የጎዳና ላይ ህፃናትን አበላለሁ። ቀናል ቀነ ገደብ አልሰጠው። ቀነ ገደብ ሰጥቼ ቢሆን በዛ ቀን ካልሞላ አላበላም ማለት ነው። እኔ ቀነ ገደብ አልሰጠውም። በሞላ ሰዓት ሲሞላ ሀምሳ የጎዳና ተዳዳሪዎችን ምሳ አበላለሁ። እንዲሁም ለሀምሳ እናቶች ለሀምሳ ችግረኛ እናቶች የባልትና ውጤቶችን እሰጣለሁ ነው ያልኩት በማንኛውም ማንኛውም ሰዓት ሲሞላ ጊዜ ቀደብ ሰጥ አውቃለሁ ለመብላት ነው ሲሞላላት የሆነ ያህል አድርገናት ይባላል። በሞላ ሰዓት ነው። ይሁሉ ምቀኝነት ግን ምንድ ጉድ ነው? ግን አናደርግም። በነፃ አታባይም ዝም ብለሽ በድሃ ትነግጃለሽ ጉድ። እሺ ኢንስትግራም፣ ምቀኛ ያልሆናችሁ ሰዎች ኢንስትግራም አካውንት የሌላችሁ ዳውንሎድ አድርጋችሁ ክሬት አድርጋችሁ ፎሎ አርጉኝ። ሀምሳ ሺህ ሲገባ ኢንስትግራም እኔ የማገኘው ነገር ስላለ ነው። ኦኬ ፕሊስ ሁላችሁም እየገባችሁ ሀቦ ሀቦ ብላችሁ ጽፋችሁ፣ ኢቨን ሀቦ ሀቦ ብላችሁ መጻፍ ይጠበቅባችሁ። ፕሮፋይሌ ላይ የኢንስትግራም ሊንክ ያለ ክሊክ ስትነኩት በጣታችሁ ይዟችሁ ወደ ኢንስትግራም ይሄዳል። ፎሎ ብቻ ነው ማድረግ የሚጠበቅባችሁ። በዛ ላይ እኔ የሀምሳ የጎዳና ህጻናቶችን ሳበላ በዛው እንትናን ለመርዳት ነው። እፀገበታን ለማበረታታት ነው። በደረሰባት ኪሳራ ብቻዋን ልጆች የምታሳድግ እናት ናት። ሶስት ልጅ ብቻዋን የምታሳድግ እናት ናት። እሷንም ለማበረታታት ነው። እንደገና ደግሞ ምስር ባልትናም እንዲሁም ለብቻዋን ልጆች የምታሳድግ ጀግና ጠንካራ እናት ናት። ባልትና እየሸጠች እሷንም ደግሞ ለማገዝ ነው። ለሀምሳ እናቶች የባልትና ውጤት እንትን እምለው ስለዚህ በአንድ ድንጋይ ሁለት ወፍ የኔንም ፎሎ አርጋችሁ እነሱንም ረዳችሁ፣ የጎዳና ሰውም አበላችሁ፣ ችግረኛ ችግረኛ እናቶችን ይዛል ብዙ ል በአንድ ድንጋይ አምስት ወፍ ማለት ነው። በክሪ ነኝ። ቴንክዩ። እጅ ታገኘት አላወቃችኋትም ነበር። የሚሰጠቻትን ኮድ ነው እየጻፈች ያለ እና ግን ምቀኝነት ጥሩ አይደለም። አትመቀኙ ሰው ላይ አቡ። በወንድሟ የተደፈረችው ልጅ እንዴት ሆነች? ህግ ይዞታል ጉዳዩን። ከቅልቦች ጋርም ተገናኝተዋል። እኛ የላክናት የህግ ቦታም ሄዳለች። ጉዳዩ በህግ ስለተያዘ ሚዲያ ላይ አታውሉት፣ ውጤቱን እስክንሰጣችሁ ተብለናል። ስለዚህ ጠብቁ በትዕግስት። እኔ ደግሞ ቃል በገባሁት መሰረት ደግሞ ስልኩን ደግሞ ገዝቼ እሰጥቻታለሁ። እህቴ እቤት ድረስ ጠርታ ስትሰጣት ቪዲዮም ቀርፃ ፎቶም ልካ ለሚዲያ ሳይሆን ለኔ ለእኔ ልካልኛለች። እኔ ከእህቴ እንኳን እኮ ደረሰኝ ሳልቀበል ልቀበል ብሩን አልልክ የገዛችበትን ደረሰኝ ሳትልክ ለእህቴ ራሱ ብሩን አላስከ፣ ሁሉ ነገር በደረሰኝ የእህቴ እናቴ ልጅ እንኳን የገዛችበትን ደረሰኝ አምጪ እላለሁ። ለዛ ነው ለበቀደሙ ልጅ እንዴት ካምፓኒ ሆኖ ደረሰኝ ሳይጠይቅ ብሩን ትፈልጋለህ? ስለዚህ 35ሺ ብሩን እርሳው ያልኩት በሰከንድ አካውንቴ ያስገቡኝ። አጣሁት። ሞዴሬተሮች አስገቡኝ በሰከንድ አካውንቴ። ይሄ እያልኩ ነው፣ ሀይ እያልኩ ነው። ግን አጣሁት። አገኘሁት። ለጆሮ ይሰቀጥቃል ድምፁ። እሺ ትርሃስ አለሙን አስገቧት። አስቴር አስቴር ደጋግመን አስገባልሽ። አስቴር የውላችሁ፣ ቅድም በሆነ አካውንት መታ። በሰው አካውንት ልምጣ፣ ምክንያቱም የልጄ አባት እዚህ ጋር የምናገረውን ከሰማ ልጄ እሱ ጋር ስለሆነ ልጄን እንዳይጎዳብኝ ይፈራሉ። ለልጄ ደህንነት በማይታወቅ አካውንት ልምጣለች ልጅ። ኦኬ አልናት፣ ኮድ ተሰጣት፣ መታ። እየጻፈች እየጻፈች ስንሰባት ንሰባት እያስገባት አይደለም። ስለዚህ አስቴርዬ ምንም ማድረግ አንችልም። ምን እናድርግ? ወይ አካውንትሽን ቪዲዮቹን እንደው ለፕራይቬት አድርገሽ አንቺነትሽን እንዳያውቅ ግን ብታረግም በአካውንትሽ ያውቃል፣ በድምፅሽ ያውቃል። በሌላ ዩዘር ኔም ነው ፎሎ ካደርገሽ ያውቃል። ምንድን ነው ሌላ መፍትሄ ሊሆናት የምችለው ነገር የምትመጣበት አካውንት። አላስገባም አለ አቡ። የቤቱ ዕጣ ወጣ እንደ አልወጣም። የውላችሁ ዕጣ አደባባይ ላይ ነው የሚወጣው። ዕጣ በድብቅ አይወጣም፣ ላይቭ ላይ ነው። የኔ ፎሎወርስ ናችሁ። እኔ ነኝ ኢትዮጵያ እጄ ቀጥታ እጣውን ዳይሬክት ሲወጣ ብሔራዊ ሎተሪ እና ሰክሰስ ፕላስ ቻሪ ብል ኦርጋናይዜሽን አንድ ላይ እጣውን በመተባበር ሲያወጡ የማስተላልፈው እኔ ነኝ። ኦኬ ስለዚህ፣ በድብቅ አይደለም፣ አደባባይ ላይ ነው፣ ላይቭ ላይ ነው። ህዳር ሀያ ሰባትን መጠበቅ ብቻ ነው። ከእናንተ የሚጠብቁ ያልቆረጣችሁ ሰዎች እድላችሁ ሞክሩ፣ በኋላ እንዳይቆጫችሁ። ያልቆረጣችሁ ሰዎች ቁረጡ። ቪዲዮ ፒን ያደረኩትን ተመልከቱና ቆጥ ወስዳችሁ ቆረጡ፣ ወላ እንዳይቆጫችሁ። እሺ ሀቡ ለምን አትቦልከው? ጥሩ ሀሳብ ማሬ ለምን አትቦልኪውም? እንዳያይሽ እሱ ከቦልክሹ እኳ አያይሽም ብሎ ካርግሹ ነኝ ምንድን ነው እጣው በኢትዮጵያ ሁለት ሺህ ብር እጣ ስትቆርጪ የቤት እጣ ነው። በኢትዮጵያ ሁለት ሺህ ብር የአንዱ ትኬት ዋጋ የአንዱ እጣ ዋጋ ሁለት ሺህ ብር ነው። በኢትዮጵያ ሁለት ሺህ ብር ትኬት ስትቆርጪ ቤት ነው። ዘጠኝ ቤቶችን አንደኛ እጣ ባለ ሶስት መኝታ ቤት ኮንዶሚኒየም፣ ሁለተኛ እጣ ባለ ሶስት መኝታ ቤት፣ ሶስተኛ እጣ ባለ ሶስት መኝታ ቤት፣ አራተኛ፣ አምስተኛ እና ስድስተኛ እጣ ባለ ሁለት መኝታ ቤት፣ ሰባተኛ፣ ስምንተኛ እና ዘጠነኛ እጣ ባለ አንድ መኝታ ቤት ኮንዶሚኒየም። እጣው የሚወጣው ህዳር ሀያ ሰባት ነው። ህዳር 27 ዕጣው ላይቭ ላይ ህዝብ እያየ ዓለም እያየ ይወጣል። አጉዬ እንደምን ዋላችሁ? እንደምን አይሰማም?

ድምፅ ይሰማል? ኮመንት ላይ ጻፉልኝ። ይህንን ድምፅ እስከ መጫሻ ስለቀነስኩት መስማት አልችልም። ድምፄ እንደሚሰማ ብቻ ንገሩኝ። ይሰማቸዋል። ድምጽ ይሰማናል። አንዴ ቆይ። ድምፅ ይሰማል። ኖርማል ነው ወይስ ድምጼ ተቀይሯል? ድምጼ ተቀይሯል እንትን ቫይብሬት ነው ድምጼ። ጻፉልኝ፣ ኖርማል ነው ድምጼ ተቀይሯል? የሚሰማችሁ ትክክለኛ ድምጼ ነው የሚሰማው? ኖርማል ነው። ኦኬ ቆይ አሁንስ? አሁን የሚሰማው የእኔ ትክክለኛ ድምጼ ነው። ትክክለኛ ድምጼ አልተቀየረም። አሁንስ? አሁንስ?

ላይ ተሆኖ ድምጽ መቀየር አይቻልም ማለት ነው። ይህን የሚያቅሰው ካለ እስኪ ስክሪን ሪከርድ አድርጎ ይላክልኝ። እኔ የማቀውን ሁሉ ሞከርኩኝ አልሆነም። ገስት ላይ ድምጽ መቀየር ገስት ሰው ቤት የላይቭ አውቃለሁ። የራሴን ይሄው እንደዚህ ይቀይራለሁ። ይህን የሚያቅሰው ስቲ ንገር። እንደዚህ ድምጽ መቀየር የላይቭ ባለቤት ሳይሆን ገስት ሰው ቤት ገብታችሁ አይቻልም። ሀቦ አይቻልም። የላይቭ ባለቤት ብቻ ነው ድምፁን መቀየር። የራሱን የራስን የሆስት ድምፅ ብቻ ነው መቀየር የሚቻለው፣ በገስታ አይቻልም። አሁን ምስቁት ለካ ድምፅ ስነ ተቀየረ ነው። ሶሪ ቆይ፣ እንደ ስለዚህ የሆስት ድምፅ ብቻ ነው መቀየር የሚቻለው እንጂ የላይቭ ባለቤት ሆስቱ ብቻ ነው። እስኪ ቆይ ቻት ጂፒቲ ልጠይቀው።

ፍሊተሩ እራሱ አይረባም እንጂ እንኳን ቮይስ ይቀየር።

እኔ እኮ በጣም ነው የሽን ቲሸርቶች ነችን ቲሸርት በአጠቃላይ ይወዳሉ። ከድሮም ባይዘው ቲቲ ነበረ የምለብሰው ቲሸርት ን ታይት ነው። ሁሌ በቃ ኮምፎርት የሚሰጠኝ ታይትና ቲሸርት ነው። ትርሃስ እንዴት ነሽ? እኔ የመጣሁት ዛሬ ሀቡ አንቺ ቤት አውቃለሁኝ፣ ሰው በሰውነት እንደሚረዳ የገንዘብ እርዳታ አይደለም። እቺ የሌላ ሰው ታሪክ ነው ይዤ የመጣሁት፣ ግን ታሪኩን እንዳላበላሸው አሁን አልናገርም። ልጅቷን ይዤ መጥቼ የሚያስተረጉ ማድርጌ እንድትናገር ነው የማደርገው። ትግርኛ የምትናገር ናት። እኔ ደግሞ የሰው ታሪክ ከሰው ሳይሆን ከራሱ ነው መስማት የምፈልገው። እኔ ደግሞ ላበላሽ አልፈልግም ላበላሻው አልፈልግም። እኔም ለዛ ነው እና ልጅቷ፣ አንቺ መተርጎም አትችይም? ትግርኛ እችላለሁ ግን አሁን የሆነ ስራ ላይ ወደዛ ልሄድ ስለሆነ ነው። እሺ ጥሩ። በቃ ኮንቲ አምጫትማ። አንቺ አስተርጉሚና እንሰማለን። ከራሷ እየሰማን አንቺ እየተረጎምሽ። ኦኬ በቃ ሁን ቤቲሽን አዘጋጅተናል እና ቤቲሽኑ ደግሞ እናትና ልጅ የማገናኝ